ሰላም ጤና ይስጥልኝ። ህይወት ምርጫ ናት የሚለውን ትምህርታችንን ለመጨረስ ክፍል ሶስት ላይ ደርሰናል። ህይወት ምርጫ ናት ክፍል አንድን እናንተ ፈለጋችሁ እንደምትሰሙት ተስፋ አደርጋለሁ። ህይወት ምርጫ ክፍል አንድ በጣም ደስ በሚል ሁኔታ እዮሳፍጥን ተመልክተናል። ክፍል ሁለት ላይ እዮሳፍጥ እግዚአብሔርን በመምረጡ እግዚአብሔር ሲያወራው ተመለከትን። ምን አልኳችሁ? እግዚአብሔር ሲያወራው አቤት! እግዚአብሔር በጌታ በኢየሱስ ይሄ መንፈስ ዛሬ ይንካችሁ። እግዚአብሔር ሲያወራችሁ፣ እግዚአብሔር ሲነግራችሁ፣ እግዚአብሔር ሲያነጋግራችሁ እግዚአብሔር ሲያነጋግር ምን እንደሚሆን ታውቃላችሁ። ክፍል ሶስትን አብረን እንስማ። ክፍል ሶስት ላይ ዛሬ ማንሳት የፈለገው እግዚአብሔር ሲያነጋግራቸው ኮምፕሌናቸው ጠፋ፣ ከውስጣቸው ጠፋ ስላችሁ ጠፋ። ከየት አገኘው? መጽሐፍ ቅዱስ እንደዛ ይላል። መጽሐፍ ሲናገር ቁጥር ሀያ ሁለት ላይ መዘመርና ማወደስ እንደጀመሩ ይላል። እና ሲሆን በሌላ ንግግር ምን ማለት ነው? በቃ ኮምፕሌኑ ረሱት። ከፊታችሁ እወጣለሁ፣ ቦታ ያዙ፣ አብሬያችሁ ነኝ፣ መዋጋው እኔ ነኝ ያለው የእግዚአብሔር የተስፋ ቃል፣ የማዳን ቃል በልባቸው ሲመላለስ እንዳደረጉት ታውቃላችሁ መዘመር ጀመሩ ይላል። ህይወት ምርጫ ነው። እግዚአብሔርን መምረጥ አንድ ነገር ነው። ቋንቋ መቀየር ደግሞ የሚቀጥለው ነገር ነው። እግዚአብሔርን ሰምቶ ሰው ቋንቋ ሲጀምር ምን እንደሚሆኑ ታውቃላችሁ? ምላሹ በጠላታችሁ ላይ ድል ይሆናል። መጽሐፍ ሲናገር እግዚአብሔርን ይሁዳን በወረሩት በአሞን በሞአብና በሴተራ ላይ ባሉ ሰዎች ላይ ድብቅ ጦር አመጣባቸው፣ ተሸነፉ ይላል። ምርጫቸው እግዚአብሔር ሲሆን ቋንቋቸው ተቀየረ። ምርጫቸው እግዚአብሔር ሲሆን ድብቅ ጦር መጽሐፍ ቅዱስ ባገላብጥ ባገላብጥ ምን እንደሆነ ኤንጅልክ ፓወር ይሁን ምን አይነት ፓወር ይሁን፣ የማናውቀው ለእኛና ለማንም ያልተገለጠ እግዚአብሔር ብቻ የሚያውቀው እነኛ ጠላቶች ብቻ የሚያውቁት ጦር ተነሳባቸው። እግዚአብሔር ከተነሳ ጠላት መቆም አይችልም። መጽሐፉ ሲናገር እግዚአብሔር ድብቅ ጦር አመጣባቸው ይልና ሲዘጋው ቁጥሩን ተሸነፍለ። ህይወት ላይ ለተነሳው ታላቅ መከራ ድል ትፈልጋለህ? ምርጫህን እግዚአብሔር አድርግ። እግዚአብሔር ቋንቋን ዛሬ አሁን ምርጫ ነ ስትለው ይገለብጠዋል። ምን ያደርገዋል? ጆሮን ይከፍተዋል። ምን ያደርገዋል? እንድትሰማው ያደርገዋል። ምን ያደርገዋል? ይናገራል። ምን ያደርገዋል? እኔ ከአንተ ጋር ነኝ ይላል። ምን ያደርገዋል? እዋጋላል ይላል። ለዚህ እኮ ነው ወገኖች፣ በአዲስ ኪዳን እንደምትመለከቱት ኢየሱስ ወደ መሬት መጥቶ ተፈጸመ ተቴሌስታይ ብሎ ነገር ፈጸመ። ጠላት ተሸነፈ። መስቀል ላይ ጠላት ሞተ፣ አለቀለት። የዮሳፍ ታሪክ የሚያሳየው የኢየሱስ ክርስቶስን መምጣት፣ የኢየሱስን የድል ታሪክ ነው። አያቹ በየሰዓት ዘመን ላይ የሚሞቱ ሰዎች ነው የተሸነፉት። በኛ በእኛ ዘመን ላይ ግን ኢየሱስ በመጣበት ዘመን ላይ ግን በአዲስ ኪዳን ላይ ግን ለዘላለም ሄያ ሆናሉ ብሎ ሲሞክር የነበረው የሰይጣን ሰራዊት ነው የታሰረው። ተሸነፉ ይላል። ይገርመኛል። ቁጥር 23 ላይ እንደዚህ ይላል የአሞን የመዋብ ሰራዊቶች በሙሉ ለማጥፋት ለመደምሰስ የተነሱትን ይጠቅስና እርስ በርስ ደግሞ ተጠፋፉ ይላል። ህይወትና ምርጫ እግዚአብሔር ሲሆን እግዚአብሔር ሰራዊት ብቻ ለሚያስነሳሉ እግዚአብሔር ውዳሴ ብቻ ለሚሰጥ ጠላቶች ቋንቋቸውን የሚደበላለቀው። በእርግጥ በአዲስ ኪዳን እኛ የሰው ጠላት የለንም። በደንብ ላጥራላችሁ። ህይወት ምርጫ እግዚአብሔር ሲሆን ያንተና የኔ ጠላት አንድ ነው። ቋንቋው እንዲደበላለቅ የሚያደርግ የእግዚአብሔር መንፈስ እንዲመጣ ትፈልጋለህ? ይኸው ምርጫ፣ ምርጫ ላንተ ነው፣ ላንቺ ነው፣ መምረጥ ነው። ተደበላለቀና እርስ በርሳቸው ተጠፋፉ። ተመካክረው፣ ተነጋግረው አንተን አስበው መጥተዋል። ዶቅሞር ይባላል። አትጨነቅ፣ አትጨነቅ እግዚአብሔርን ብቻ ምርጫ አርግና ወደ እግዚአብሔር ጩህ እንጂ። እግዚአብሔር በድምፅ ላንተ ዛሬ አሁን በዚህ ሰዓት ይናገራል። ምን ይላል እግዚአብሔር? ሰልፉ የእኔ ነው ይልሃል። እኔ ይዋጋል። ከዛስ ቋንቋህን ይቀይረናል። ምን አድርጎል? እግዚአብሔር ያንተን ቋንቋ ያስተካክለውና የዝማሬ ያደርግላል። ጠላት እያለ መከራ እያለ ችግር እያለ መዘመር የምትችልበትን አቅም ይሰጠሃል። ከዛስ የጠላትን ቋንቋ ይደበላልቀዋል ይደበላልቀዋል መደበላልቆቻ፣ ይመስላል ጠላት እርስ በርስ እንዲዋጋ ያደርጋል። በጣም የሚያስደነቀኝ ግን ወደ ቁልቁል ሲመለከቱ ሬሳ በሬሳ ሆኖ አዩ ይልና መጽሐፍ ቅዱሳችን ገብጣችሁ ቁጥር 24 ላይ ብትናገሩት። ሲያስፈራራ የመጣው ሰራዊት ብዙ ቢሆንም መጽሐፉ ግን አንድም ሰው አላመለጠም ይላል። ልባርካችሁ። በመሀል ላይ እግዚአብሔር ከፊታችሁ የወጣባችሁን ሰራዊት አንድም ሳይቀር ከሕይወታችሁ ላይ ያንሳላችሁ። አንድም ሰው አላመለጠም ይላል። አለማምለጣቸው አይደለም የሚደንቀኝ የሚደቅኝ ቁጥር 25 ኢዮሳፍጥም ሰዎቹም ምርኮው ለማጓዝ ሄዱ፣ ያሉ ሊገድሉ የመጡት ሰራዊቶች ምርኮ ሆኑላቸው። ይዘው የመጡት ወርቅ ነበር፣ ይዘው የመጡት ነገር ነበር፣ ጥይት ነበር፣ ነገር ነበር፣ ሊጠቀሙበት ያመጡት ግብዓት ነበር። ግብዓቱን እግዚአብሔር ምርጫቸው ስለሆነ እግዚአብሔር ገለበጠና ለእነሱ መጠቀም ያደረገ እግዚአብሔር በኢየሱስ ክርስቶስ ስም በሰማያዊ አምላካችሁ ስም ዛሬ ልባርካችሁ ልጸልላችሁ ፈልጋለሁ። ትምህርታችን እያጠናቀቅን ስለሆነ ምርጫችሁ እግዚአብሔር ነው ስለ ልባርካችሁ ፈልጋለሁ። ከፊታችሁ የመጣ ነገር ካለ እናንተ የማታውቁት ጥናት ግን እናንተ ሊያሰበው ካለ ለእናንተ ግባት በኢየሱስ የሚሆንላችሁ። እንደዚህ ይላል መጽሐፉ ምርኮ ለዋጋ ዘሄዱ ሌላ በዚያ መካከል እጅግ ይላል ብዙ መሳሪያ፣ ብዙ ልብስ ሊሸከሙ ከሚችሉት በላይ ውድ ዕቃዎች አገኙ። ብዙዎቻችን የምንደክምበት ስኬት ብለን የምንሮጥበት ነገር የማይመጣበት አንዱ ምክንያት ምርጫችን ነው። ህይወት ምርጫ እግዚአብሔር ሲሆን ምርጫ አንደኛው ኢየሱስ ሲሆን አምላክ ሲሆን እንኳን ላንተ የሚገባ አንተን ሊያጠፋ ያመጣው የጠራት ነገር ላንተ ይለወጥልሃል። ምርኮ ከመብዛቱ የተነሳ ለመሰብሰብ ሶስት ቀን ፈጀ ይላል። አድካሚ ሆነ፣ ለማገዝ ሰው የሚያስጠራ ሆነ። መጽሐፋችሁን ስታገላብጡ በአዲስ ኪዳን እነ ጴጥሮስ እግዚአብሔር ወደ አላቸው ወደ ምርጫቸው የእግዚአብሔር ድምፅ ወደሆነ ነገር ሲጥሉ አሳ በዝቶ ሰብሳቢ እንደጠሩ እነህ በብሉ ኪዳን የምናያቸው ሰዎችም ምርኮ ከመብዛቱ የተነሳ ለመሰብሰብ ሶስት ቀን ፈጀ። የተናጠበት ድዳይ ስለ ቀኑ አይደለም። እግዚአብሔር እኔ ተዋጊ ነኝ ሲል ምርኮ ይሰበስባል። እግዚአብሔር እኔ ተዋጊ ነኝ ሲል ልንሰበስበው የምንፈልገው ነገር ይበዛል። ምርጫ ማን ነው? ምርጫሽ ማን ነው? ይገርመኛል። በአራተኛው ቀን ግን ይላል፣ በደንብ ስሙኝ። ምርጫ እግዚአብሔር ሲሆን ምርኮ መሰብሰብ ብቻ አይደለም። ከሰበሰቡ በኋላ ቅድም እንዳደረከ ወደ መቅደስ ትመለሳለህ ወይ? በአራተኛው ቀን እግዚአብሔርን ባመሰገኑበት በበረከት ሸለቆ ተሰበሰቡ። የሚገርመኝ ምርጫቸው እግዚአብሔር ስለሆነ የምስጋና ሰዎች፣ የከበሮ ሰዎች፣ የዝማሬ ሰዎች ስለሆኑ የስፍራው ስም ተለውጦ የበረከት ሸለቆ ተባለ። በጌታ በኢየሱስ ማመስገኝ ያደርጋችሁ። ምርጫችሁ እግዚአብሔር ይሁን ነገራችሁ ይገልበጥና የበረከት ሸለቆ ይሆንላችሁ ያ ስፍራ ይላል መጽሐፍ ቅዱስ። እነሱ እዛ ስለተገኙ ምርጫቸው እግዚአብሔር ስለሆነ እግዚአብሔር ስለተዋጋላቸው መጽሐፍ ሲናገር ቁጥር 26 ላይ ያ ስፍራ እስከ ዛሬ ድረስ የበረከት ሸለቆ ተብሎ የተጠራው ከዚህ የተነሳ ነው። ሕይወትህ ላይ ምርጫ እግዚአብሔር ሲሆን አንተ ብቻ አይደለም የደረስክበት ስፍራ ስሙ ይቀየራል። የደረስሽበት ስፍራ ስሙ ይቀየራል። ምርጫ ኢየሱስ ሲሆን፣ ምርጫና ነገር ኢየሱስ ሲሆን አይመስልም፣ ሞኝነት ይመስላል። የመጣው ሰራዊት ስትመለከቱት አይመስልም። ምርጫ እግዚአብሔር ሲሆን፣ ወንድሜ እህቴ፣ ነግርሻለሁ። እግዚአብሔር የሚያደርገው ይሄን ነው። ለዚህ እኮ ነው እናንተ የዲያቢሎስ ልጆች የተባልነውን ምርጫችን ኢየሱስ ስናደርግ የዘላለም ሕይወት ያላቸው ጻድቃን የተባልንበት ምርጫችን ወሳኝነት አለው። ቁጥር 27 እንዲህ ይላል፣ እግዚአብሔር በጠላቶቻቸው ላይ እንዲደሰቱ ስላደረጋቸው የይሁዳና የኢየሩሳሌም ሰዎች በኢዮሳፍጥ እየተመሩ በታላቅ ደስታ ወደ ኢየሩሳሌም ተመለሱ። ወደ ጀመሩበት ወደ መቅደሱ ወደ ደስታ ስፍራቸው ምዕራፍ 19 ላይ ሰርተው በግበቁ ጊዜ ወዳረፉበት ስፍራ ተመለሱ። ማረፍ ትፈልጊያለሽ? ማረፍ ትፈልጋለህ? ምርጫ እግዚአብሔር ይሁን። ህይወት ምርጫ ነው። ህይወት ሰልፍ እንዳለው ሁሉ ምርጫ ነው። ማለዳ ስትነቃ ከፊት የሚቀርብልህ ምርጫ አለ። ማለዳ ስትነቂ የሚቀርብልሽ ምርጫ አለ። ወገኖች እንዲህ ብዬ ልጠቅልለው ትምህርቱ ነው። እንዲህ ብዬ ልሰብስበው ትምህርቱን ዛሬ ለህይወታችን መፍትሄ እንሆናለን፣ በረከት እንሆ የሚሉ ብዙ ሻይኒ ኦብጀክቶች አሉ። ውሸታሞች ናቸው። አንድ ታላቅ ምርጫ ልንገራችሁ፣ ኢየሱስ ይባላል። ህይወት ምርጫ ነው። ምርጫ ደግሞ ከመረጡ ላይ ቀር ኢየሱስን መምረጥ ነው። የዘላለም ህይወት፣ የምድር በረከት፣ ሰላም፣ እረፍት ትፈልጋላችሁ? ምርጫችሁን አስተካክሉ። ምርጫ ምርጫ ሽባን ነው መጽሐፍ እኔና ቤት እግዚአብሔርን እንመርጣል እናለም እኔም እንደቃን ምርጫ ኢየሱስ አድርጌያለሁ። የዘላለም ህይወት የሚሰጠው ኑ ያለው። እግዚአብሔር ምርጫችሁ ይሁን። ምርኮ መሰብሰብ ተፈልጋላችሁ? ድል ተፈልጋላችሁ? ምርጫችሁ ኢየሱስ ይሁን። ከኔ ከጸለይ ልንጨርስ። እግዚአብሔር ሆይ፣ ሳንመርጥህ መርጠህን ወደ ህይወታችን ስለመጣ ቀደም ብዬ አመሰግንሃለሁ። የጌታ መንፈስ እዮሳፍጥን እንዳነቃ በሰማው ዜና ደንግጦ ህዝቡንም ራሱንም ይዞ ወደ አንተ እንደ ጩኸ እንደፈለገ እኔና አሁን ይህንን የሚሰሙ ወገኖቼ በጌታ በኢየሱስ ክርስቶስ ስም ምርጫችን ሆኑ በመስቀል ላይ የተሰቀልከው ስብከታችን የሆንከው ዝማሪያችን የሆንከው ኢየሱስ፣ አንተን መምረጥ እንድንችል አንተን በመምረጥ የሚገኙትን በረከቶች መሰብሰብ እንድንችል ዛሬ መንፈስና ጸጋ ያግዘን። ይህ ደግሞ አሁን በሕይወታችን ስለሆነ አመሰግንሃለሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ አንድ አምላክ ስም አሜን። ወዳችኋል።